አሰላሙ ዓለይኩም ወራሕመቱላሂ ወበረካቱሁ። ውድ ቤተሰቦቻችን እንኳን በድጋሜ ወደ ተስሒቲላዋ ፕሮግራማችን በሰላም መጣችሁ። ዛሬ ፕሮግራሙ ከመጀመራችን በፊት ማለት የምንፈልገው ነገር አለ። በአራት ቀን ውስጥ ብቻ 1800 ሰብስክራይበሮችን አግኝቷል ቻናላችን። ለዚህ ትልቅ ፍቅራችሁ ደግሞ በእጅጉ እናመሰግናችኋለን። ወደ ማሂርና ነዋል ሊድና፣ እነሱ ማለት የሚፈልጉት ነገር ካለ ነዋል፣ ማስተላለፍ የምትፈልጊው መልእክት ካለሽ ለምሰጠው ዴታ። እናመሰግናለን። በጣም ጥሩ ማሂር፣ ስም ማለት ትፈልጋለህ? እኛም እናንተም ወደፊት እየተማርን እንቀጥላለን። ባረከላሁ ፊኩም። ማሻአላ፣ እንግዲህ ልጆቹም በጣም ተደስተውባችኋል። እነዚህን ጎበዝ ልጆች እየተከታተላችሁ እናንተም ከኛ ጋር ወደፊት ቁርአናችሁን እያስተካከላችሁ ጉዟችሁን ቀጥሉ እንላለን።

ከፊት የመጣው ሀምዛ ሀምዛ ከማን በፊት ይመጣ ከፊቷ ይመጣ ከአሊፍ ቀጥሎ ከያ ከያ በኋላ ምን አለችን አሊፍ ሰጊራ አለችን አይደል እቺ አሊፍ ሰጊራ ላይ ደግሞ የመሳቢያ ምልክት እንዲሰየፍ ያለችው የመድ ምልክት አለች ከእሷ እሷ ነች አሁን ፊደሉ እንዲሳብ የምታደርግልን ግን ለምንድንነው በዚህ ደረጃ ረጅም አድርገን የሳብናት? ከዚች ከአሊፍ ሰገራዋ ቀጥሎ ምን ስለመጣ ነው? ሀምዝ ስለመጣ ነው። በትክክል ተመልሷል። ማሻአላ። ስለዚህ ቁል ያ አዩሃል ከ፣ ተመልከቱ አሁን እዚህ ጋር ያ አዩሃል ስትሉ ያዋ ላይ ሸዳ አላችሁ አይደል? ያ ላይ ሸዳ አላችሁ ማለት ለያ ምን መስጠት አለብን ማለት ነው፣ ጊዜ ልንሰጣት ይገባል ማለት ነው አይደል? ለምን? ምክንያቱም የማን ቤተሰብ ስለሆነች? የነ የነ ሀ ቤተሰብ ስለሆነች ነው። አይዋ ያ ፊደል የሀ ቤተሰብ ነች በለን አይደል? ጠይብ፣ ስለዚህ ፊደሎች ላይ ደግሞ ሳኪን ወይ ደግሞ ሸዳ ፊደሎች ላይ ሱኩን ወይም ሸዳ ከመጣ ጊዜ ልንሰጥ ይገባል። የማን ቤተሰብ መሆናቸውን ካረጋገጥን በኋላ የላም ወይም የሀ ቤተሰብ መሆናቸውን ካረጋገጥን በኋላ ሳኪኖች ወይም ደግሞ ሙሸደዶች ለሆኑ ፊደሎች ጊዜ ልንሰጥ ይገባል ብለናል ጠይብ ስለዚህ ሁን ቁል ያ ቁል ያ የከንፈር እንቅስቃሴ ባለፈው አስረድቻለሁ ቃፍ ላይ ከንፈራች ወደ ውጭ መውጣት አለበት ላም ላይ ወደ ውስጥ መመለስ አለበት አይደል ጠይብ ስለዚህ አሁን ቁል ያአዩሀልዩአዩ ያ ላይ ምን አረጋለሁ ከንፈሬን ወደ ውጭ ማውጣት አለብኝ ለምንድን ነው የማውጣው ያ ዋ ላይ ምን ስላለኝ

ባለፈው ራ ላይ ፈትሐ የምትባል ሐረካ ካገኛችሁ ራ ይወፍራል ብዬ ነበር ዛሬ ደግሞ ራ ላይ ዶማ የሚባል ሐረካ ካገኘን ራ መወፈር እንዳለበት አዲስ ትምህርት ወሰድን ማለት ነው አይደል በጣም ጥሩ እሺ እያለን እንደዚሁ እየቀጠልን ወደፊት ራ የምትወፍርባቸውን ቦታዎች ሁሉንም እንተዋወቃለን ኢንሻአላህ ነገር ግን ቀስ ብለን ነው አይደል እንቁላል ቀስ በቀስ በእግሩ ይሄዳል አይደል እንደዛ ነው። እኛም አለበለዚያ ዝም ብለን በአንድ ጊዜ ሁሉንም እናምጣው ካልን ሳይቀመጡ እግር መዘርጋት መፈንገል ነው ብለዋል። እንዳነፈነገር እያልን ነው የምንሄደው። እሺ አሁን አንድ ጊዜ ድጋሚ እንቀረዋለን። ግን ልብ እንድትሉ የምፈልገው የሚፈልገው እዚች ጋ ሩ ስትሉ ሁና ካፍንጫችሁ እንዳይወጣሽ ካፍንጫችሁ ሁና እንዳይወጣባችሁ

መዱ ላይ ዋው ላይ ከአፍንጫዬ ድምፅ አወጣዋለሁ ጠይብ ካፊሩን አሁን ልክ ነው አልሐምዱሊላህ ስለዚህ መድ ላይ ልንጠነቀቅ ይገባል አሊፍም ላይ ሆነ ያዕም ላይ ሆነ ዋውም ላይ ሆነ ያ ማለት ፊደሎችን በዋውም ስንስብ በአሊፍም ስንስብ በያዕም ስንስብ ከአፍንጫችን የሚወጣ ድምፅ መምጣት የለበትም የለበትም። አይዋ ስለዚህ እዚ ጋ በጣም ትኩረት ሊደረግ ይገባል። እሺ ወደ ቀጣዩ አያ እናልፋለን። ላ አዕቡዱ ማ ተዕቡዱን። ሰላም ላ አዕቡዱ ተመልከቱ፣ በ ላይ ከንፈር ምን ሆነ? ወጣ ዳላይስ ዳላይስጣ። በድጋሜ እዛው ከንፈሩ እንደወጣ ነው የሚቆየው አይደል? ላ አዕቡዱ ቡዱ በዛው ላይ እሺ። ቡዱ እንደዚህ ላይ አውጥታችሁ ድጋሜ መልሳችሁ እንደገና መልሶ ማውጣት የለብንም። እንደዛ ስታደርጉ አንደኛ ምን አለው ራስን ማስቸገር አለው አይደል? እስኪ ሞክሩት። እስኪ ቡዱ ቡዱ

እብኑልጀዘሪ ማለት የተጅዊድ እውቀት ላይ በጣም ትልቅ የሚባል ኢማም ነው። ትልቅ ኢማም ነው እና እሱ ስትቀሩ ራሳችሁን አታስጨንቁ ይላል፣ ከባችሁ። ስለዚህ ራሳችንን እንደው ተጅዊድ ለማስተካከል እንኳን ራሱ ብላችሁ በጣም ራስን ማስቸገር ራስን ማስጨነቅ አያስፈልግም። ረጋ ብለን ፈታ ብለን ተዝናንተን ነው መቅራት ያለብን። ስለዚህ በዛ መልኩ መሞከር ነው። እስከሚያስተካከልልን ድረስ አስተካክለን ለመቅራት መሞከር አለብን፣ ግን ደግሞ ራሳችንንስ ጭንቅ ማድረግ የለብንም። ኢንሻአላህ ይስተካከላል እሱ ከጊዜ ሂደት። እሺ ጠይብ፣ አሁን ላይ ከንፈራችን ይወጣል። ዳልም ላይ በተመሳሳይ መልኩ ወጥቶ ይቆያል። አይን ላይ ምን እሰጣለሁ ቶሎ ብላችሁ ነገር ጊዜ ለምን? የማን ቤተሰብ ስለሆነች የላም ቤተሰብ ስለሆነች ማሻአላ። ስለዚህ አይን ሳኪና ሆና መታለች አይን ሳኪና ሆና ከመጣች ጊዜ ያስፈልጋታል ብለናል ለምን የነ ላም ቤተሰብ ስለሆነች ማለት ነው በትክክል ሌን ዑመር አይደል አምስቶቹ የላም ቤተሰቦች እናስታውሳለን ይ ድጋሜ አብረን እንቀርባለን ላ አዕቡዱ ማ ተዕቡዱን

ወላ አንቱም ዓቢዱነ ማ ኣዕቡደ ኑንን በግልፅ አወጣሁት አይደል? ግን ወላ አንቱም አን ካልኩኝ ምላሴ ላይኛው የአፌ ክፍል ላይ ለጠፍኩታ። እንደዛ መሆን ደግሞ ከኑን ሳኪና ነች አደለች፣ ሓረካ የላትም እኮ እያያችኋት ነው። ፈትሓም ከስራም ማ ሓታ ስኩን ራሱ የለም እሷ ላይ። ስለዚህ ይቺ ኑን ማን ትባላለች ብለና ኑን ሳኪና ትባላለች ብለና፣ እቺ ኑን ሳኪና ግልጽ የምትሆነው ከሷ ቀጥሎ ስንት ፊደል ከመጣ ብቻ ነው ብለና ስድስት ፊደል። እነዚያ ስድስቶቹን እስኪ እናስታውሳቸው ሃምዛ ሃ ወይንና ከነዚህ ከስድስቶቹ ውጪ ከሆነ በግልጽ መውጣት የለባትም። ከዛ እዚህ ጋር ለምሳሌ አሁን ከኑን ሳኪናዋ ቀጥሎ የመጣው ታ ነው። ታ ደግሞ ወደፊት ኢንሻአላህ እንመጣበታለን ኢኽፋ የሚባል ነገር አለ። የኢኽፋ ፊደል ነች። ስለዚህ ኑኗ ታዋ ስር መደበቅ አለባት። እቺ ኑን ታ ስር መደበቅ አለባት። ስንደብቃት ግን የምላሳችን ጫፉ የላይኛው ያፋችንን ጣራ መንካት የለበትም ወለ አንቱም አይደለም መሆን ያለበት ኑን ሳኪነዋ ላይ ምላሳችን የላይኛው የአፋችን ጣራ ጋዲ ተጠግቶ ይቆያል እንጂ አይነካም። ወለ ተመልከቱ አንቱም እዚች ጋር ታ ላይ ብቻ ስንደርስ ምላሳችን ይነካል። እዚህ ጋር እሺ፣ አንቱም አንቱም አንቱም እንጂ አንቱም እንደዚህ ተደርጎ አይቀራም። ኑን ሳኪንዋ ላይ ምላሳችን ልጥፍ ማለት የለበትም ነው ይ ወላ አንቱም ዓቢዱነ ማ አድዳ ላይ ምን እናደርጋለን? ለምን? የፍ ቤተሰብ ስለሆነች የፍ ቤተሰቦች ደግሞ ምን መሆን አለባቸው? ሳኪኖች ሆኖ ከመጡ መንጠር አለባቸው። እሺ የፍ ቤተሰቦች ሐረካቸው ፈትሐ ከሆነ ይነጥራሉ አይነጥሩም? ይነጥራሉ አይነጥሩም? ይነጥሉ። አወዛገባቸውራሱ ተወዛገብኩኝየፍ ቤተሰቦች ፈትሓ ወይ ከስራ ወይ በማ የሚባል ሓረካ ይዘው ከመጡ ይነጥራሉ ወይስ አይነጥሩም? ማሄር ምን ትላለህ? አይነጥሩም ነዋርስሉ ይነጥራሉ። ከፍተኛ ነጥረት ባይኖራቸውም ያው ግን እነሱ ከሚቀጥኑ ፊደሎች አይደለም። አንቺ ውፍረት ላይ ነሄድ ሲ ማወፈር ላይ ሄድሽ አይደል የማንጠር አዎ። ስለዚህ ማንጠር ላይ ስንመጣ አሁን ሐረካ ያን ያህል ከፍተኛ ደረጃ ማንጠር ባናነጥራቸውም ቀለል አድርገን እናነጥራቸዋለን ነው መልስሽ። ማሂር ትስማማለህ? በእሷ ትስማማለህ? ድጋሚ ሀሳብህን ቀየርክ። ይነጥራሉ ወደሚለው ሀሳብ እየመጣህ ነው። እሺ ጥሩ። በቃ አሁን እዚች ጋር አዲስ ግንዛቤ ልስጣችሁ ለናንተም ለቤተሰቦቻችንም እንዲሆን ማለት ነው። የቃፍ ቤተሰቦች የሚነጥሩት ሱኩን ብቻ ሲኖራቸው እሺ፣ ሱኩን ብቻ ሲኖራቸው ነው። ቃፍ ሳኪን ሲሆን፣ ጣ ሳኪን ሲሆን፣ ባ ሳኪን ሲሆን፣ ጂም ሳኪን ሲሆን፣ ዳል ሳኪን ሲሆን ብቻ ነው የሚነጥሩት። እሺ ከዛ ውጭ ፈትሐም ሆነ ከስራም ሆነ ዶማም ሆነ የትኛውም አይነት ሐረካ ቢኖራቸው መንጠር? የለባቸውም። ይሄ እንግዲህ እንዳይደረሳሽ በጣም ጥሩ። አሁን ግን ዳሏ መጨረሻ ላይ ስለመጣች ምንም እንኳን ሐረካዋ በማ ቢሆንም ግን እያንዳንዱ የአረብኛ ፊደሎች ላይ በምንቆምበት ጊዜ የምንቆመው በምንድን ነው? የታወቀ ህግ ነው አይደለ? የትኛውም አረብኛ ቋንቋ ላይ ማንኛውም ፊደል ላይ ስትቆሙ በስኩን ነው የሚቆመው። የፈለገ አይነት ሐረካ ቢኖረው ራሱ ፈትሐም ቢሆን በማም ከስራ ይሁን ሐረካው ከቆማችሁበት፣ እናንተ የሚቆሙ በምንድን ነው? በሱኩን ነው። ስለዚህ አረቦች በፈትሃ በከስራ በደማ አይቆሙ። የሚቆሙት በምንድን ነው? በሱኩን ነው። ቁርአን ደግሞ አረበኛ ነው አይደለም? ስለዚህ ከአረበኛ ጋር ተመሳሳይ አካሄድ ነው ያለው ማለት። ተግባባት አይዋ፣ ጥሩ። ስለዚህ ዳሏ በደንብ መንጠር አለባት ማለት ነው። እነዚህ የሚነጥሩ ፊደሎች በተለይ መጨረሻ ላይ ሲመጡ ደግሞ በደንብ መንጠር አለባት

ማ ዓበዴቱም አሁን ከስራም ፈትሓን የላትም ሳኬንም የላትም፣ ንን ፃስን ኣካ ስኩን ሰጥተዋል። ልክ ነው፣ እንደዛ ነው። እነጥራትም ሰጣት አነጠርኳት። ታዲያ መንጠር የለባት እንደ ያው ሀረካ ስለሌላት፣ ወደ እነዚህኛዎቹ ፊደሎች ልብ በሉ። አንድ ሌላ አዲስ ህግ ልስጣችሁ። ዳል ፊደል ልክ ናችሁ እናንተ እኮ ልክ ናችሁ፣ መልሳችሁ ትክክል ነው። እኔ ህጉን ብቻ ልሰጣችሁ ነው የፈለጉት? እሺ ዳል ፊደል ላይ ምንም አይነት ሐረካ ካላገኛችሁ፣ ፈትሐም፣ ከስራም፣ በማም፣ ስኩንም ምንም ከሌላት አትነበብም፣ የሚቀጥለው ፊደል ውስጥ ትገባለች ማለት ነው። ገባችሁ? አሁን እዚህ ጋር ዳልን ይውልኝ እስኪ ምን አላት? ምንም ይላት ማለት ስለዚህ ዳሏ ከሷ ቀጥሎ የመጣው ፊደል ማን ነው? ታ ውስጥ መግባት አለባት። ሙሉ በሙሉ ገባችሁ? ታ ውስጥ መግባት አለባት። አበቱም ከዳሏ ቀጥሎ ያለው ፊደል ግን ምን መሆን አለበት? በመን ይሄ ጊዜ እ ይሄ ምንድን ነው? አይዋ እሺ። ስለዚህ ከዳሏ ቀጥሎ የሚመጣው ፊደል መጥበቅ አለበት። ዳሏ እሱ ውስጥ መግባት አለባት። ተግባባል? ስለዚህ ዳል ላይ ምንም አይነት ሐረካ ካላገኛችሁ ሱኩንም ካላገኛችሁ በግልጽ አትወጣም፣ ያ ማለት እሷ የሚቀጥለው ፊደል ውስጥ ትገባለች። ከሷ ቀጥሎ የመጣው ፊደል ደግሞ ምን መሆን አለበት? አይዋ ሸዳ ሊኖረው ወይም ልናጠብቀው ይገባል ማለት ነው። ጠይብ እሺ፣ እስኪ አንዴ ተከተሉኝ። እናቀሩ ወላ አና ዓቢዱን ማ ዐበድቱም ወላ ያሰላምቱም ላይ ይወጣል፣ ሚም ላይ ይመለስ። አላለን አበቱም አበቱም እስኪ ማሻ ላ ጀሚል፣ በጣም አሪፍ ነውላንም ይሄ አዲስ ነገር የለውም። ቅድም የቀራነው ስለሆነ አሁን ድጋሚ የምንናገረው ነገር የለም ማለት። ስለዚህ ወደ ቀጣዩ አያህ ማለፍ እንችላለን። እ ለኩም ዲኑኩም ወሊየዲን። ጀሚል ለኩም ስትሉ ካፍ ላይ ከንፈር ይወጣል፣ ሚም ላይ ይመለሳል። ለኩም ዲኑኩም፣ ዲኑኩም፣ ዲኑ ኑ ኩ ኩ፣ ኑንና ካፍ ላይ ከንፈራችን ወጥቶ መቆየት አለበት። እዚች ጋ ግን ለኩም ዲኑኩም ሚም ላይ ተመልሷል። ከዛ ድጋሜ ለዋው ወሲን ይወጣል። ወሊዲን ጣይብ፣ እሺ አዲ አዳምጡኝ። ለኩም ዲኑኩም ወሊዲን ላም ሐረካው ከስራ ነበር። ይስኩናል እኔ ምን አደረኩት? ሱኩን አደረኩት፣ ሳኪን አደረኩት። ያው እዚህ ጋር ብዙ ሰው የሚሳሳተው ስህተት ነው። አብዛኛው ሰው ማለት ይቻላል በሚቀሩበት ጊዜ ለኩም ዲኑኩም ወልየዲን ይላል። ወልየዲን ላሙን ሳኪን ያረጉታል ማለት ነው። መሆን ያለበት ግን ከስራ ሐረካው ላሙ ላይ ከስራ ነው መሆን ያለበት እንጂ ሱኩን መሆን የለበትም። ይሄ በጣም ትኩረት ሊደረግበት ይገባል። ወሊየ ብለን ላሙን በደንብ ከስራ ላይ ማምጣት አለበት። አይዋ ተሕቂቅ ማድረግ አለብን ማምጣት አለብን። ለኩም ዲኑኩም ወሊየዲን እስኪ አምጡት። ለኩም ዲኑኩም ወሊየዲን ማሻአላ፣ በጣም ነው ደስ የሚለው። በዚህ መልኩ እንግዲህ ፕሮግራማችን እዚህ ጋር ተጠናቋል። እናንተ ጥያቄ ካላችሁ ወይ አልገባችሁ ነገር ካለ ልጠይቁኝ ትችላላችሁ። ከዛ በኋላ ፕሮግራማችንን እንዘጋለን ማለት ነው። እንሻላ ጥያቄ ያለሽ ነዋል፣ ግልጽ ያልሆነ ነገር ሁሉም ግልጽ ነው፣ አልሐምዱሊላህ። ማሂር ሁሉም ግልጽ ነው። ባረከላሁ ፊኩማ። ውድ ቤተሰቦቻችን የዛሬው ፕሮግራማችን በዚህ መልኩ ተጠናቋል። በሚቀጥለው ፕሮግራማችን ደግሞ እንሻአላህ በቀጣይ ሱራ ድጋሜ የምንገናኝ ይሆናል። እናንተም በያላችሁበት አላህ ይጠብቃችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮዎች እንደተለቀቁ እንዲደርሷችሁ የደወል ምልክቷን እየተጫናችሁ ጥያቄ ካላችሁ